እንደት→ ነሽ ማሚ? ይመስገን ደህና ነኝ። እንደሱ ይሻላል። እንዴት እኔ ምለው የሆነ ነገር በተናገርኩኝ ቁጥር ቦርሳህን እያያስክ ልትወጣ ነው? ስለ ተናገርሽኝ ሳይሆን መጀመሪያም ስላሰብኩበት። ጎበዝ ሀሳቢ ነባክር፣ እና ለሚስቴ ካላሰብኩ ለማላስብልሽ ነው። ጥሩ ማሚ። ቆይ ፎቶስ። የምን ፎቶ? ምንድኖሩ? ተመልከት እስኪ አቤል። ማሚ አንቺ ነሽ? ምን የኔን እና የርብቃን ፎቶ የነሳሽው አንቺ ነሽ? አው እሺ። ለምን አላስፈለገኝማ። እንዲ አንቺ ስለፈለግሽ ነው። እንደሚሰቀለው አውና መስቀል ፈለግኩ ሰቀልኩት። ማውረድ ደግሞ ፈለግኩኝ አውረድኩት። ማሚ ባክሽ አሁን የት እንዳለ ብቻ ንገሪኝ። ምን ልታደርገው? እሺ አሁን ስጭኝ፣ እናነግርሻለሁ። የለም አታገኙት። ማሚ እባክሽን እንዲማ፣ ባዷችን ለማስቀረት አትሞክሪ። ደግሞ እስቆይ፣ ለምንድን ነው በማናውቀው ነገር እንደዚህ የምትቀጭ? እባክሽን ወደዛ፣ አንቺን ያወራሽ የለም ርብቃ ደስ ብሎሻል አ ቦታውን ወደሽ? አቤል በጣም ነው ደስ የሚለው። ግን እንደ ጠበቅሽው አገኘሽው? ከጠበቅኩትም በላይ ነው እንጂ። ምርጫሽን ለማወቅ በጣም ተቸግሬ ነበር። እንደ ምርጫዬ ብቻ ሳይሆን አቤል ቢሆን ብዬ ካሰብኩት በላይ ነው። ተሳክቶልኛል ማለት ነው? በጣም እንጂ። አቤል ቆይ ግን ምርጬ እንዴት አወቅ? ያው ሪች እርች ምን? አቤል ማለት ሪች ከሄደች አልደወለችም፣ ሰላም ገባች ወይ ብዬ ሆ፣ እንዴ! ቆይ ከምናወራው ጋር ምን አገናኘው? ድንገት ትዛረኛ በጣም አመሰግናለሁ። እሺ ተሳክቶልኛል ማለት ነው። አዎ ቤል፣ በደንብ ተሳክቶልሃል። ሄሎ

እንዴት ነሽ? ልጅ ሰላም ነው። እንዴት ነው ዛሬ ቤቱ ጭር ብሏል? እስካሁን ተኝቶ ብቻ እንደው? ኧረ አይደለም፣ እቤት የሉም እኮ። የሉም ማለት አልገባኝም። ከከተማ ወጥቷል እንዴ? ለምን? ሰሞኑን እርብቃ ተጨናንቃለች እና ትንሽ እንድትረጋጋ ብሉ ከከተማ ይዟት ወጥቷል? አይ፣ ጥሩ ነው። እነሱ ምን አለባቸው፣ ይዝናኑ። አንተስ ምን አለብህ እባክህ። እኔማ ተጨናንቃለች ብዬ እንድትረጋጋ ከከተማ ይዣትን መውጣት ሚስት የለችኝማ አንተ እንደዚህ አይነት ባለ መሆን ዝግጁ አለን ኪሆናላ። አረ በስማ እኔ እንደዚህ ሚስት፣ ትዳር ምናምን የሚባል ጣጣ ውስጥ መግባት አልፈልግም፣ እና በሰው ቀንተ ሚስትም አልፈልግም ብለህ ትችላለህ። ምን ላድርግ ብለሽ ነው። ቆይ ግን ለምንድን ነው እንደዚህ ትዳርን የፈራው? እኔ እኮ ፈርቼ አይደለም፣ ግን በቃ አለ አይደል የሆነ ጭንቀት ምናምን ስለማይመቸኝ። አይ ብቻህን ከምትጨነቅ ጭንቀትን ከሰው ጋር ብትጋራ ይሻለን። አይ አታነካኝ ይሻል። አረ ተው እዩ፣ እኔም ብቻ ታስለፍልፍኛለሻ። ቆይ አንቺ ለምን አታገቢ? እንዴ፣ እና መቼ ቀነዋልኩ ብለህ ነው? ያው ባትም እንደሚያስፈልግሽ ገባኝ። ለካ እንደዚህ ውስጥ አዋቂ ነው ባክ። እንዴ በደንብ ነዋ፣ አይንሽን አይቼ ምን እንደሚያስፈልግሽ ልነግርሽ ይችላሉ። እሺ፣ እስኪ ንገረኝ፣ ምን ያስፈልገኛል? ከዩ ጋር ማውራት አይ፣ በቃ የዛሬው አልተሳካልህም። እንዴት? ባክሽ፣ እኔ ከአንተ ጋር ማውራት አልፈለግኩማ። እና የታለ ታዲያ ጥይቱ? እንዴ፣ ያምን ጥይት አያስገድጄ እያወራውሽ ከሆነ ብይኩ የእውነት ደስ ብሎች ስላየሁኝ በጣም ደስ አቤል ደስተኛ ስላርገኝ አመሰግናለሁ። ፊትሽ ግን ሲያዩሽ ቅር ያለች ትመስያለች። ምነው የደበረች ነገር አለ እንዴ? አዎ አቤል አልዋሽም፣ ትንሽ ቅር ያለ ነገር አለ። ምንድን ነው ቅር ያለሽ? አቤል የማሚ ጉዳይ በጣም እያስጨነቀኝ ነው። ይኸውልሽ አሁን ስለዛ የምንወራበት ጊዜ አይደለም ይሄ ጊዜ። እሺ አቤል ሁሉም ነገሮች በጊዜያቸው ይስተካከላል። እኔ እያለሁ ጭር ነው አንተ ያለሽ። እሱማ ግን ያው እነሱ ቢኖሩ በደንብ ጥሩ ሆነ ነበር ብዬሽ ነው። ይቆያሉ እን እዩ ም ነው ሰላም ውድና የተከበራችሁ የይና ዩቲዩብ ተመልካቶች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። በያላችሁበት ስፍራ ሰላማችሁ ብዙ ትርፍ ይበልልኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናም ዛሬ እንግዲህ ርብቃ ቀጣዩ ክፍል ይዤላችሁ መጥቻለሁ። ርብቃ እንግዲህ በባለፈው ክፍል እንዳየነው እንግዲህ አርግዛ እና ማሚ በጣም ደስ ብሏት ነበር ማለት ነው እያቆመው እና እንግዲህ በመቀጠል አሁን ግን አቤላ ሻንጣውን አስተካክሎ ከርብቃ ጋር ጉዞ ሊሄድ ተነስቷል። እናም ሊዝናኑ ተነስተው ሊወጡ ነው ማለት ነው። እናም እንግዲህ እኔ ትንሽዬ በተናገርኩ ቁጥር ሁሌም ሻንጣን ምትስበህ ከዚህ ቤት ምትወጣው ምን ነው አለችው እናትየው። እና በመቀጠልም እናም እኔ አንቺ ስለተናገርሽኝ ሳይሆን መጀመሪያውንም ሻንጣ አስተካክዬ ነበር በማለትም ይመልስላላል። ግን ማሚ እስካሁን ድረስ አልተቀየረችም። ምትቀየር ትመስላለች፣ ግን እስካሁን ድረስ አልተቀየረችም። ያው እንግዲህ ዓላማዋ እነሱን ለማስማማት ቢሆንም አሁን ግን አሁን ግን ፍላጎቷ ምን እንደሆነ ምንም እየገባን አይደለም። በጣም ነው የሚገርመው ውድ ፋሚሎቼ እና አቤልና ርብቃ አሁን ወደ መዝናኛ ቦታ ሊሄድ ነው ማለት ነው። እና ሁለታቸው ቆንጅዬ እና ምርጥ ጊዜ ያሳልፋሉ ማለት ነው። እና በጣም ደስ የሚለው ሁላችንም እኔ በጣም በበኩሌ በጣም ደስ ብሎኛል አቤልና ርብቃ ስለታረቁ ማለት ነው። ርብቃዬ እንደምታውቁት ያው ሲሄዱ ሳሎ ላይ ቁጭ ብለው ሳለ እናትየው እናትየውም አቤላም ርብቃ ማን ላይ በተቀመጡበት ማሚ ፎቶችን የት ሄደ እያርቶ ተይቃታለች። ማሚም እንግዲህ የምን ፎቶ በማለትም ርብቃ ላይ ትጮኋለች። በመቀጠል አቤላ ምን ነው በማለት አታይም እንዲ ወደዛ እያለች ትነግረዋለች። አቤላም እንግዲህ ቀና ብሎ ሲያይ ፎቶዎቹ የለም። እናም በጣም በሚያሳዝን ሁኔታ ለካ ማሚ እሷ በጣም ያው እንትን ብላለች እና የነሱ ፎቶ አንስታ የሌላ ሰው ፎቶ አስቀምጣበታለች ቦታው ላይ ማን ነው። እናም ማሚ ለምንድን ያነሳሽው? ምን እየሆንሽ ነው? በማለት የሚጠይቃታል አቤላ። በመቀጠልም ማሚ መብቴ ነው ቤቴ ነው፣ ደስ ሲለኝ መስቀል፣ ደስ ሲለኝ ደሞ ማውረዴ የራሴ ፍላጎት ነው ማለት ተናግረዋለች። በመቀጠልም እንግዲህ ማሚ በጣም እያናደርሺ ነው በጣም ነው የምገርሚው ግን በማለትም አቤላ መልስ ይሰጣታለ። እናቱን እና በጣም ነው የሚያነድረው በጣም ነው የሚገርመው። ያው ማሚ ልትቀየር ይመስላል ግን ልትቀየር አልቻለችም ማለት ነው። እናም እንግዲህ ርብቃና አቤል በጣም ነው ማሚ ላይ ያዘኑት። በጣም ግን ያው ሁለታቸው ሄደው ጥሩ ሰዓት ሊያሳልፉ በመሆኑ በጣም ደስ ብሏቸዋል። እናም እንግዲህ ርብቃ ከአቤላ ጋር የምታሳልፈውን ጊዜ እያሰበች ነው። ውድና እየተከበራችሁ የይነ ዩቲዩብ ተመልካቾች መላው ዓለም ላይ የምትገኙ በያላችሁበት ስፍራ ሰላማችሁና ሰላማችሁ ብዙ ትርፍ ይበለልኝ።